እጆችህን ሚያሳጣል ብቻ አይደለም፣ ሚገልህ ነው። የዛሬ ሀያ ሰባት ዓመት የተደገመ ድግምታል። ሲደገም የአንተን ፎቶ አይ፣ ሙሉጌታ፣ መንፈስ ዓለም ላይ ሳየው አያቱ በየነ። አያ ፕሮፌሳይ ምን እንዲሆንልህ ትፈልጋለህ? ከዚህ በሽታ ለመላቀቅ ብቻ ነው። ምንድን ነው በሽታው? ይህ ቆዳ ላይ በጣም ያመኛ። ብዙ አመት ቆይተዋል። አለርት እየተመላለስኩ። ምን አሉ አለርት? የሆነ የሚቀማም ሶሪያ ሰስ ነው ምሉ። ሶሪያሰስ በሽታ ነው ምሉ። ወደ ቆዳ ካንሰሪነት የሚቀይር ነው ነ ካንሰር። ምን አባቱ ካንሰር! እች ትበቃለች። ክፈል አንተ ከኔ ጋር አውጃውን። በፍጹም በ በፍጹም በእኔ ህይወት ላይ በእኔ ህይወት ላይ ካንሰር ካንሰር አይሰራም አይሰራም። ማዳኪ ፓራላጂ ሚያሳ ይኸውልህ ስማኝ፣ እንደ ሰው ከባድ ነው። ይሄ ጉዳይ ከባድ ነው ስልህ እጆችህን የሚያሳጣህ ነው ብቻ አይደለም የሚገልህ ነው። አደገኛ መንገድ እየሄደ ነው። ይህ ሁሉ ግን የሆነብህ ምክንያቱ ጠላት ነው። በአንተ ህይወት ላይ የዛሬ 27 ዓመት የተደገመ ድግምት አለ። በ1966 ነው። አሁን 20 ምናምን ዓመት ቆይቶብኛል። የያዘኝ የያዘ 20 ምናምን ዓመት ቆይቷል። አንድ ሁለት አካባቢ ቆይቶብኛል። የዛሬ 27 ዓመት በአንተ ህይወት ላይ ድግምት ደግመዋል። ይሄ ድግምት ደግሞ የተደገመው እዚህ አይደለም፣ ኢሊ ባቡር የሚባል ቦታ ላይ ወስደው ነው የደገሙት። ሲደገም የአንተን ፎቶ አየሁ። ፎቶህን ወስደው ፎቶህ ላይ መጀመሪያ የተቀባው እጅህ ነው። ቀጥሎ ግን ሙሉ አካልክ፣ ይሄ ሆድክ በሙሉ ተቀብቷል። ቀለም ቀብተውታል። ይሄ ማለት እጅህ ቀጥሎ ይሄ ሆድክ ላይ ተመሳሳይ ኬዝ ችግር እንዲመጣብህ

የምችልበት መንገድ ይኖር ይሆናል፣ አንይታወቅ ማን። እግዚአብሔር ግን እንደዚህ ነው የሚለኝ፣ የ27 አመት ቀንበርና ድግምት ዛሬ ይፈርሳል። አሜን። የ27 አመት ቀንበርና ድግምት ዛሬ ይፈርሳል። አሜን። እግዚአብሔር ታሪክህን ሁሉ ነው የሚቀየረው። በቃ አቁሞታል። አሜን። አሜን። አይተላለፍም። አሜን። በህይወት ትኖር ዘንድ ጌታ